የእግር ኳስ ሜዳ ላይ ካሉት ወሳኝ ቦታዎች አንዱ ግብ ጠባቂነት ሲሆን አንድ ግብ ጠባቂ የግብ ክልሉን ካልተቆጣጠረ የእሱም ይሁን የቡድኑ የስኬት እድል በእጅጉ ይቀንሳል። ተወዳጁ የእንግሊዝ ፕሪሚየር ሊግ በዚህ ረገድ በዓመታት ውስጥ ድንቅ ግብ ጠባቂዎችን ለዓለም አሳይቷል። ግብ ጠባቂነት በዝግመተ ለውጥ ውስጥ እየጨመረና ሚናው ይበልጡኑ እየተራራቀ መጥቷል። ለአብነት የግብ ሙከራዎችን ከማዳን ባለፈ ኳስን በምቾት በእግር ማሰራጨት ላይ የበለጠ መላቅ በዘመናዊው የእግር ኳስ ተመራጭ ማድረግ ከጀመረ ሰነባብቷል። ይሁን እንጂ ለግብ ጠባቂዎች በጣም አስፈላጊው ሥራ ኳስና መረብ እንዳይገናኙ ማድረግ ነው። ሰር አሌክስ ፈርጉሰን አጥቂዎቹ ጨዋታን ተከላካዮች ደግሞ ዋንጫን ያሸንፋሉ፣ ወይም ማጥቃት ጨዋታን ያሸንፋል፣ መከላከል ደግሞ ዋንጫን ያሸንፋል የሚለው ዝነኛ ጥቅስ የፈጠሩ ሲሆን ይህም ለብዙ የሊግ አሸናፊ ቡድኖች እውነት ሆኖ ተገኝቷል። የሊቨርፑሉ አሊሰን ቤከር ዛሬ ላይ በሊጉ ከሚገኙ ምርጥ ግብ ጠባቂዎች አንዱ መሆኑ የማይካድ ሐቅ ሲሆን ክለቡ ላሳካቸው ክብሮችም ሆነ ዛሬ ላይ ለሚገኝበት ደረጃ ብራዚላዊው የግብ ዘብ ምርጥ የኋላ ደጀን ኃላፊ ነው። አንድ ግብ ጠባቂ በጨዋታዎች ውስጥ ግቡን ሳያስደፍር እንደ መውጣት የሚያስደስተው ነገር የለም። ግብን ሳያስደፍሩ መውጣት ወይም ክሊንሽት ከአንድ ቡድን የመከላከል ጥንካሬ ባለፈ የግብ ጠባቂዎች ጉልህ አስተዋጽኦ የሚሻ ጉዳይም ጭምር ነው። እኛም በዛሬው ጥንቅር በሊጉ አምስት በርካታ ክሊንሽት ማስመዝገብ የቻሉ ግብ ጠባቂዎች የትኞቹ ናቸው የሚለውን ልንመለከት ወደድን። አብራችሁን ቆዩም። በርካታ ጨዋታዎች ላይ ግብ ባለማስተናገድ ወይም ክሊንሽት በማስጠበቅ አምስተኛ ደረጃ ላይ የሚገኘው እንግሊዛዊው የቀድሞ የአርሰናል ግብ ጠባቂ ዴቪድ ሲማን ሲሆን ግብ ጠባቂው በ141 የሊግ ጨዋታዎች ላይ ግብ ሳይቆጠርበት መውጣት ችሏል። ዴቪድ ሲማን 13 ዓመታትን በአርሰናል ያሳለፈ ሲሆን በማንቸስተር ሲቲ አንድ የውድድር ዘመን ካሳለፈ በኋላ አጠናቋል። የቀድሞ መድፈኛ በሰሜን ለንደን ሁለት የፕሪሚየር ሊግ እና አራት የፌ ዋንጫዎችን በማሸነፍ የስኬት ዓመታትን አሳልፈዋል። በተጨማሪም በሁለት የተለያዩ የውድድር ዘመናት ብዙ ክሊንሽት ይዞ ያጠናቀቀ ሲሆን የፒኤፍኤ የዓመቱ ምርጥ ቡድን አባል ተብሎም መመረጥም ችሏል። ሲማን እጅግ አስተማማኝ እጆች ያሉት ግብ ጠባቂ ሲሆን በርካታ የተሳካላቸው ሙከራዎችን ከመጨረሻው የግብ መስመር በማዳን ይታወቃል። እሱም ሀገሪቷ ካፈራቻቸው እና በትውልዱ ከታዩ ታላላቅ ግብ ጠባቂዎች አንዱ በመሆንም ይጠቀሳል። በሊጉ በርካታ ክሊንሽት ያስመዘገበው ስፓንያርዱ የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ነው። በአንድ ወቅት ዩናይትድ ጡረታ የወጣውን ኢድዊን ቫንደርሳርን የመተካት ከባድ ስራ ነበረበት። በጊዜው ኒዘርላንዳዊውን የገብዘብ በማን ይተኩታል የሚለው የብዙዎች ጥያቄ የነበረ ቢሆንም የዴቪድ ደህያ ፊርማ ለዚህ ጥያቄ ከበቂ በላይ ምላሽ ይዞ መጥቷል። ስፔናዊው 12 ዓመታትን በኡልትራፎርድ ሲያሳልፍ በመጀመሪያና መጨረሻ ዘመኖቹ ላይ አንዳንድ አስዘንጋጭ አጋጣሚዎች የነበሩት ቢሆኑም በአብዛኛው ግን ከሞላ ጎደል የተሳካ የእንግሊዝ ቆይታ ነበረው። ዴቪድ በማንቸስተር ቆይታው ለሱ ሁለተኛ ለፈርጉሰን ደግሞ የመጨረሻ በነበረው የውድድር ዘመን ያሳካውን አንድ ሊግ ዋንጫ ብቻ አሸንፏል። ቢሆንም ግን በ115 ጨዋታዎች 147 ክሊንሺት ማስመዝገብም ችሏል። ስፓኒያርዱ ከሚያድናቸው ከባድ የግብ ሙከራዎች አንጻር ከዓለም ምርጥ ግብ ጠባቂዎች አንዱ ቢሆኑም በእግሩ ኳስ የማሰራጨት ድክመቱ በክለቡ የነበረውን የመጨረሻ ዓመታት እንዳበላሸበት ይጠቀሳል። ዴቪድ በክለቡ ደጋፊዎች ልብ ውስጥ ትልቅ ቦታ ያለው በሊጉ ከታዩ ምርጥ ግብ ጠባቂዎች አንዱ መሆኑን አስመስክሮና ታላቅነቱን አሳይቶ ሄዷል። ብዙ ክሊንሽት ያስመዘገበው ሶስተኛው ግብ ጠባቂ ማርክ ሽዋርዘር ነው። ማርክ ለእንግሊዝ ለ20 ዓመታት ያህል ሲቆይ የእሱ 514 ጨዋታዎች በአሁኑ ጊዜ በሊጉ ታሪክ በርካታ ጨዋታዎች ያደረገ ሁለተኛው ግብ ጠባቂ አድርገዋል። 11 የውድድር ዘመናትን በሚድልስቦሮ ያሳለፈው አውስትራሊያዊው ረዥም የግብ ዘብ ወደ ፉልሃምና ቼልሲ ተሻግሮ መጫወትም ችሏል። በቼልሲ ቤት ለፒተር ቼክ ተጠባባቂ ሆኖ ቢጫወትም ጠንካራ ሁለተኛ ግብ ጠባቂ እንደነበር በተለያዩ አጋጣሚዎች ላይ አሳይቷል ሸዋርዘር በአንድ ወቅት ቼክ ጉዳት ከደረሰበት በኋላ ከአትሌቲኮ ማድሪድ ጋር በተደረጉ የግማሽ ፍጻሜ የደርሶ መልስ ጨዋታዎችን ጨምሮ ለክለቡ በሶስት የሻምፒየንስ ሊግ ጨዋታዎች ላይ ተሰልፎ በጥሩ ግልጋሎት እንደሰጥ ይታወሳል። ማርክ ከቼልሲ ባለፈ የሌስተር ሲቲን ማሊያ ለብሶ ተጫውቷል። በዚህ ዝርዝር ውስጥ የቀድሞው የእንግሊዝ ብሔራዊ ቡድን ግብ ጠባቂ ዴቪድ ጄምስ በ169 ክሊንሽት ሁለተኛ ደረጃ ላይ ተቀምጧል። ጄምስ ለረጅም ዘመናት ቁልፍ ሚና የነበረው ግብ ጠባቂ ሲሆን 172 የሊግ ጨዋታዎችንም ተጫውቷል። በእንግሊዝ ከፍተኛ ሊግ ውስጥ የ18 ዓመታት ቆይታን ያሳለፈ ሲሆን ግብ ጠባቂው ሊቨርፑልን ጨምሮ በተለያዩ ክለቦች መጫወትም ችሏል። ምንም እንኳን አንድም የሊግ ዋንጫ ባያነሳም በ1996 እና 208 የፒኤፍኤ የዓመቱ ምርጥ ቡድን ውስጥ ለሁለት ጊዜ ያክል ተካቷል። በእንግሊዝ ፕሪምየር ሊግ ታሪክ በርካታ ክሊንሽት በማስመዝገብ ቀዳሚውን ስፍራ የሚይዘው ግብ ጠባቂ ደግሞ በብዙሃኑ ዘንድ በሊጉ ታሪክ ምርጡ እያሉ ይጠሩታል። ብዙዎች እሱ በፕሪሚየር ሊጉ ታሪክ ታላቅ ግብ ጠባቂ እንደሆነ ይናገራሉ። እርግጥ ነው እሱ ከምርጦቹ አንዱና ግንባር ቀደሙ ነው። የቀድሞ የቼልሲና የአርሰናል ግብ ጠባቂ ፒተር ቼክ 202 የሊግ ጨዋታዎች ላይ ግቡን ሳያስደፍር በመውጣት ይህንን ደረጃ ይመራል። ፒተር አብዛኛውን የጨዋታ ዘመኑን በእንግሊዝ ከብሉዝ ጋር ያሳለፈ ሲሆን በአርሰናል ቤትም ለአጭር ጊዜ ቆይታን አድርጓል። ቼክ ከብዙ ባለ ተሰጥኦ የኋላ መስመር ተከላካዮች ጀርባ ቢጫወትም ያለው የኳስ ማዳን ብቃት ግን ወደር የለሽ ነው። እርሱ በታሪክ መጻሕፍት ውስጥ ባለው ቦታ ከብዙዎች ከፍ ብሎ ይታወሳል። በስታንፎርድ ብሪጅ ከመጀመሪያው ዓመታቱ አንስቶ እስከ ወጣበት ዘመን ድረስ በስኬት ያሸበረቁ ዓመታትን ያሳለፈው ይሄ ግብ ጠባቂ በሊጉ ላይ ደረስበት የሚችል ገድል ጽፏል ፏል በእንግሊዝ ፕሪሚየር ሊግ ታሪክ በርካታ ክሊንሽት ያስመዘገቡ ምርጥ አምስት ግብ ጠባቂዎችን የቃኝንበት ጥንቅር በዚሁ ተጠናቀቀ። ታምራት ከበደ ያዘጋጀውን አህመድዲን ከማል እንዲህ በሚመስል መልኩ ወደ እናንተ አደረስኩኝ።